በአዲስ አበባ ቦሌ ክፍለ ከተማ ወረዳ ሰባት የኢንዱስትሪዎች መንደር አካባቢ በህብረተሰብ ተሳትፎ በ89 ሚሊዮን ብር በጀት የሚገነባ የውስጥ ለውስጥ መንገድ ግንባታ ፕሮጀክት በይፋ ተጀምሯል። የክፍለ ከተማ ዋና ስራ አስፈጻሚ ዓለምጻይ ሸፈራሁን ጨምሮ የከተማና የወረዳ የስራ ኃላፊዎች በተገኙበት በተካሄደው የማስጀመሪያ መርሃ ግብር ላይ 1.3 ኪሎ ሜትር ይሸፍናል የተባለው የመንገድ ግንባታ ፕሮጀክት በ45 ቀናት ውስጥ እንደሚጠናቀቅ ተነግሯል። ብሩክ አስቀናው ተጨማሪ ዝርዝር መረጃ አለው። እንከታተል። በአዲስ አበባ ቦሌ ክፍለ ከተማ ወረዳ 7 ጣቢያችን ኢቤስ ቴሌቪዥን በሚገኝበት የኢንዱስትሪዎች መንደር አካባቢ የውስጥ ለውስጥ መንገድ ግንባታ ማስጀመሪያ መርሃ ግብር የቦሌ ክፍለ ከተማ ዋና ስራ አስፈጻሚ አለም ፀሐይ ሽፈራውን ጨምሮ ሌሎች የከተማና የወረዳው የስራ ኃላፊዎች በተገኙበት ተካሂዷል። በመርሃ ግብሩ ላይ የተገኙት የወረዳው ስራ አስፈጻሚ ተስፋዬ ቦንሳ በአካባቢው የመንገድ መሰረተ ልማት ባለመሟላቱ ህብረተሰቡ ሲቸገርና በተደጋጋሚ የመልካም አስተዳደር ጥያቄዎችን ሲያነሳ መቆየቱን ገልጸዋል። ችግሮች አሉ። ክረምት ሲሆን በጭቃ የሚቸገሩ ማህበረሰብ አለ። አሁን ዙሪያን ወረዳ ዙሪያን ገብጤ ብታይ ወደ ግራና የቀኙን ስታይ የኮብልስቶን አለ የሚቹ ሁኔታዎች አሉ ማለት ነው። ነገር ግን ኢንዱስትሪ መንደር ያሉት አካባቢዎች ያሉት ምንድ ነው በጣም በኢንዱስትሪ ብቻ ስለታጠሩ በጭቃ ይቸገራሉ ማለት ነው። በጋ ደግሞ በአዋራ ይቸገራል ማህበረሰቡ። የወረዳ ምክር ቤት ያነሳል ቅሬታውን። ታዲያ ይህን ችግር ለመቅረፍ በአካባቢው የሚገኘው ጣቢያችን ኢቤስ ቴሌቪዥንን ጨምሮ ከ20 በላይ ሌሎች ኢንዱስትሪዎችና ባለሀብቶችን በማስተባበር በህብረተሰቡ ተሳትፎ አካባቢውን ለማልማትና 1.3 ኪሎ ሜትር የሚሸፍነውን የውስጥ ለውስጥ አስፋልት መንገድ በ45 ቀናት ውስጥ ገንብቶ ለማጠናቀቅ በአሳለፍነው ቅዳሜ ግንቦት 2 ቀን 2017 ዓ ም ወደ ስራ መግባቱ ተነግሯል። መንገዱ በዋናነት ራስ አቅም በህብረተሰቡ ተሳትፎ የሚሰራ ነው። ይሄ ማለት ምን ማለት ነው? ያው መንግስትም የራሱ ኮንትሪቢሽን አለው። በእኛ አሰራር 6535 የሚባል አለ። እስከ ሰቤ ስራው ያለውን መንግስት 35 ፐርሰንቱን ይሸፍናል። ቀሪ 65 ፐርሰንት ደግሞ እዚህ አካባቢ ያሉ ባለሀብቶች እና የተለያዩ የህብረተሰብ ክፍሎች የሚያዋጡት ነው ማለት ነው። ጥቅል ስራውን ደግሞ የቦሌ ክፍለ ከተማ አስተዳደር ከቦሌ ክፍለ ከተማ ወረዳ ሰባት ጋር በመቀናጀት የክትትሉንም የቁጥጥሩንም አጠቃላይ የስራውንም ሂደት የምንከታተልበት ሁኔታ አለ ማለት ነው። ያው ዛሬ በይፋስ ጀምረናል። 45 ቀን ነው ውልም የሰጠ ነው። በ45 ቀን ውስጥ አጠናቀን ለህብረተሰባችን እናስተላልፋለን። በአጠቃላይ ከ89 ሚሊዮን ብር በላይ በጀት እንደተመደበለት የተገለጸው ፕሮጀክቱ በከተማዋ እየተከናወነ ካለው የኮሪደር ልማት ጋር የሚጣጣምና ጥራትና ደረጃውን የጠበቀ እንደሚሆን ነው የተገለጸው። አስፋልቱን ደረጃውን የጠበቀው ነው አንደኛ፣ ሁለተኛ ደግሞ በከተማ ስታንደርድ አሁን እያየን ነው። ከተማ አዲስ አበባው እንደ ስሙ ውብ አበባ እንድትሆን ይፈለጋል። እሱን ደግሞ ለመስራት ሰፋ አርጎ ማሰብ ያስፈልጋል፣ ሰፋ አርጎ ማቀድ ያስፈልጋል ማለት ነው ከኮሪደሩ ስታንዳርድ እንዲሰራ ነው የሚፈልጉ ማለት ነው። ይሄ አስፋልት ስታንዳርድ ነው ስንል ወኮ ያለው በተለይ ደግሞ ለአገራችን የሚያስፈልገው በጠቅላይ ሚኒስቴራችን ላውንች የተደረጉ የችግኝ ተከላ የግሪን ሌጋሲ ያለ የግሪን አለን ማለት ነው። ግሪን ኤሪያ አለን ወኩ ያለ ስታንዳርድ አለ። የአስፋልት ስፋት ደግሞ መሀሉ አስር ሜትር ነው ማለት ነው። በጣም ሰፊ ያለ መሬት አለን። ለዚህ ደግሞ ሚቹ ሁኔታ አለን። ድሪኔጁ ደግሞ ስታንዳርዱ የተጠበቅ ነው የሚሆኑ ማለት ነው። ድሬኔጅ ስታንደር እየጠበቀ ነው። በዛ አካሄዱ ጥራቱን ጠብቆ እንዲገነባ በፍጥነት በ45 ቀን ውስጥ እንጨርሳለን ብለን እናስባለን። በፕሮጀክቱ ማስጀመሪያ መርሃ ግብር ላይ የተገኙት የቦሌ ክፍለ ከተማ ዋና ስራ አስፈጻሚ የዓለም ፀሐይ ሽፈራው ባደረጉት ንግግር በፕሮጀክቱ ለተሳተፉ ተቋማትና ባለሀብቶች ምስጋና አቅርበው ፕሮጀክቱ በርብርብ እንደተጀመረው ሁሉ በጋራ ማጠናቀቅ እንዲቻል ሁሉም ባለድርሻ አካላት ኃላፊነታቸውን እንዲወጡ አሳስበዋል። ቃል በገባችሁት መሰረት እውን እንደምታደርጉ ብዙ መክፈቻና ማስጀመሪያ ላይ እንደዚህ አይነት ሰረሞኒ ማካሄድ ብዙ መሰረተ ድንጋይ መጣል ትተናል። ነገር ግን እናንተንም ቃላችሁን የምታድሱበት በይበልጥ ጠንክራችሁ ለምርቃት እንድትዘጋጁ የሚያደርግ ፕሮግራም ነው ያዘጋጃችሁትና ጨርሳችሁ ለምርቃት እንደዚህ ለማስጀመሩ እንደተሰባሰብን እንደምንሰባሰብና በአጭር ጊዜ ጀምሮ መጨረስ ባህልን እናንተም እውን እንደምታደርጉ በዚህ አጋጣሚ ጥሬን ያስተራረፉ በጀመርነው ልክ ልክ ለመጀመሩ እንደተረባረብን መጨረሱንም በጋራ ተረባርበን እንጨርስ የሚለውን በድጋሜ አደራ እያልኩኝ እግዚአብሔር ጀምሮ አስጨርሶን ለምርቃት ያገናኘን እላለሁ። የወረዳው ስራ አስፈጻሚ ተስፋዬ ቦንሳ በበኩላቸው ወረዳው ፕሮጀክቱን በቅርበት እንደሚከታተል ጠቁመው ከሌሎች በከተማዋ ከሚከናወኑ የልማት እንቅስቃሴዎች ተሞክሮ በመውሰድና ና 24 ሰዓት በመስራት ግንባታው በተባለለት ጊዜ እንዲጠናቀቅ አስፈላጊውን ድጋፍና ክትትል እንደሚያደርጉ ተናግረዋል። ማዘመር ግባችን አይደለም። ማዘመር ግባችን አይደለም። ተጀምሮ ማለቅ እንዲጨርስ ህዝቡን ተጠቃሚነቱ እንዲረጋገጥ። ስለዚህ ጠንካራ የሆነ አራት ሰዓት ክትትል ይፈልጋል ማለት ነው። ፕሮጀክት ፕሮጀክት ደግሞ ወረዳው ይሄ ፕሮጀክት የወረዳው ነው የክፍለ ከተማ ነው የከተማ ሆነዋል ማለት ነው። ዛሬ ላውንች ተደርገዋል። የክፍለ ከተማ አማራት ተገኝቶበታል። የክፍለ ከተማች ዋና ስራ ጽም ተገኙበታል። ስለዚህ ፕሮጀክቱ የጋራ ነው፣ ግን ደግሞ አንበሳ ድርሻ የሚይዘው ደግሞ ወረዳው በደንብ በቅርበት ስ ስላለ ተከታትለን የጎደሉትን ነገር እየሞላ ነቅብ እየሆን አራት ሰዓት ኮንትራክተሩ እንዲሰራ ኦልሬዲ ስምምነት ላይ ደርሰናል ማለት ነው።